ሁላችሁም እርግጠኛ ነኝ እንደኔ ደንግጣችኋል ማለት ነው። ያው ምንም ሊደረግ አይቻልም ስራ ነው። ብዙዎቻችሁ ለምን በራስ ታሟርታለ። በመጀመሪያ ትናንትና አልመጡም ነበር ታውቃላችሁ። ትናንት ስላልመጡ እንግዲህ ሀይሚና ብሩኬ የሆነ ነገር ገጥሟቸው ነው ብዬን የደነገጥኩት ማለት ነው። ርዕሱን ሳየው በቃ ብሩኬ እንግዲህ ደብድቦት ነው ምናምን ብዬን በጣም የደነገጥኩት ማለት ነው። ርዕሱን ሳየው ሁላችሁም እርግጠኛ ነኝ እንደኔ ደንግጣቸዋል ማለት ነው። ያው ምንም ሊደረግ አይቻልም፣ ስራ ነው። ብዙዎቻችሁ ለምን በራስህ ታሟርታለ? እንዴት እንደዚህ ታደርጋለህ? ደነገጥን እኮ በጣም ብዙ ልጅ እንደውም ያለቀሳችሁ ሁሉ አለ። ኢሞጅ በጣም ለቅሶ ኢሞጅ ነው ያየሁት። ያው ምንም ሊደረግ አይቻልም፣ ቤተሰብ ያው ስራ ነው ስራ እስከሆነ ድረስ ደግሞ ማመን አለብን አንዳንዴ ደግሞ እንደዚህ ማስደንገጥ ጥሩ ነገር ነው ማስደንገጥ ጥሩ ነገር ነው ግን በጣም ያው ደንግጫ አለው እኔ ደግሞ ይሁላችሁ አንዳንድ ጊዜ አሁን ሃይሚ ስልክ ሲደወላ በጣም ደንግጣለች ሰው ብዙ ነገር ያጋጥሟል እንደዚህ አይነት ነገሮችን ስትሰሩ የሆነ ቀረብ ያለ ቦታ አድርገው ቢሰሩ ጥሩ ነው አሁን ሃይሚ ስትመጣ የሆነ ነገር የሚገጥማት ችግር ነው ሌላ ጸጸት ነው እንደዚህ አይነት ስራ ትንሽ ይከብዳል። ያው ፕራንክም ቢሆን ከባድ ነው፣ ለሀይሚ ከባድ ነው። በጣም ነው ያሳዝነችኝ ሀይሚ። እንደ ጎንበስ ብላ ቀናሳትን ነው ቪዲዮ ያለቀው። ጎንበስ ብላ እንደዚህ ጀርባ እንግዲህ ታችሁ፣ ወገቧ ምን ያህል ይንቀጠቀጣል? ይሄን ምን ያህል ይደክማል እኮ ጎንበስ ማለት እና የብሩኬ አባባሎች ምናምን በጣም ነበር የሚያስቀኝ። ጓደኛውም በቃ እንጃ ያው አስቆኛልም። ቪዲዮም ትምህርት ነው ግን ምንድን ነው ሀይሚ በጣም አሳዝነችኝ። እንግዲህ ሀይሚ ብሩኬ መበቀ ላለባት መምህኑ ቤተሰብ ሁለት ቀን ሀይሚን አይታችኋል? እንዴት እንዳደረጋት! ሁለት ቀን ሙሉ ማለት ነው። ሁለት ጊዜ ፕራንክ ሰርቶ ሀይሚን በቃ ገለዋታል። ስለዚህ ምንድን ነው ሀይሚ የምታመጣበት ፕራንክ ብሩኬ ትቀበላታለህ ትቀበላታለህ ታያለህ፣ እንዴት እንደምታረግ ማለት እኔ ከሀይሚ ጎነኝ ሁለት ቀን ሙሉ አዝ አድርገሃታል። እውነት ወይኔ፣ ሀይሚ የኔ ፍቅር፣ ወይኔ፣ ሀይሚ የኔ ፍቅር፣ እንዴት እንደሆነች፣ እንዴት እንደተንገበገበች። ግን ግን ከምንም በላይ ደግሞ ሀይሚን ለሚሰድቧት ሰዎች ነው ይሄ መልእክት፣ ሀይሚን ለሚናገሯት ሰዎች ነው ይሄ መልእክት። ብሩኬ አስመስሎን የሰራው ለምን፣ ሀይሚን የሚነካበት ሰው፣ ሀይሚን የሚሰድበው ሰው፣ ሀይሚን ያለ አግባብ ከፍ ዝቅ የሚያደርጋትን ሰው ምን ያህል እንደሚጣላ እና ምን ያህል ለእሷ ብሎ መሥዋዕትነት እንደሚሆን ነው። ይሄን ነገር ያስረዳው እንግዲህ ይግባችሁ፣ ይሄ ይግባችሁ፣ ሀይሚን ለምትሰድቧት አንዳንድ ልጆች ይግባችሁ ብዬ ነው ይሄ ነገር ቡሩኬ የሰራው ማለት ነው። ያው ሀይሚዬ አሳዝናኛለች ሀቅ በጣም ነው፣ ውስጤ ነው የበላችኝ። ሆስፒታል እንዳለችው በቃ ያላለችው ነገር የለም። ራይል ጥራ፣ ምን ላድርግ፣ በቃ ብዙ ነገር ነው የተናገረችው። እንደ ጎንበስ ብላ እንኳን እኔ ማርያም፣ ኧረ ብሩኬ ቶሎ በል ቶሎ በል። ፕራንክ ነው ብለን ነገራት፣ ፕራንክ ነው ብለን ነገራት። በጣም ደንግጣለች ልጅቷ፣ በጣም ነው የደነገጠችው። የብሩኬ ነገር እንደማይሆንላት ዛሬ አያየን። በጣም እውነት፣ እነ ደግሞ ሩሩ ነች፣ በጣም በጣም የሚገርም ሩሩ ነች። አይደለም ለብሩኬ፣ ብሩኬ እንኳን አንቺን ሰድቦች ነው ስላላት ብቻ ችግር የለውም ይስደበኝ። አንተ ለምትጣላለን ያለችው ልጁ ሳ ገለዋል ልጁ ሳ ስትለው ገድየዋለሁ አለ። እንደነገጠች ገድየዋለሁ ሲል ደግሞ በጣም የደነገጠች ማለት ነው። ከዛ ደግሞ አንስቶ ይሄ የጠመጠመበትን ደግሞ አንስቶ፣ የኔ ምስኪን፣ የኔ ሀይሚ፣ የኔ ፍቅር አንስቶ ጠመጠመባት። እጇ ላይ ጠመጠመ ስል ብትላለች ደግሞ ሲጠመጥሙባት ምስል ምን አይነት ትዕግስተኛ ነች ግን ደግሞ ብሩኬ በቃ ሙልቅቅቅ ግን ያለባት ዛሬ በቃ አንቺ በቃ ትንቅኙ አንቺ ምናምን በቃ እንዴት ነው እባክህ? ደግሞ ብሩኬ ሀይሚ ላይ ሲሙልቅቅ ሲል እንዴት ደስ እንደሚሉ እንዴት ደስ እንደሚሉ እንዴት ደ በቃ ምናምን ውሽ ሀይሚ እንጃ ትለያለሽ እግዚአብሔርና በጣም ብሩኬን በቃ ዛሬ ሙልቅቅ ብለሃል ሀይሚ ላይ። በቃ እንትን የሆነ ለአንቺ ብዬ ነው ምናምን ብዬ ብለህ በቃ እሷን የሆነ በቃ ለእሷን ብለህ ባትጣላም ለእሷን ብሎ ባይጣላም ዝም ብሎ ቢጣላም፣ ሀይሚ እኔ እንጃ ለቡሩኬ ምን ያህል ፍቅር እንዳላት እግዚአብሔርን በስማምን በጣም ነው ደስ ያለኝ። ጓደኛው ራሱ ደግሞ ያጋግለዋል ይሄ ጓደኛው። ጓደኛው ደስ የሚል ልጅ ነው። እኔ በጣም የሚመቸኝ እሱ ልጅ ረጋ ያለ ነው። ጥሩ ልጅ ነው። ስነ ስርዓት ያሉ ልጅ ነው። በጣም ነው የምወደው ማከብረው ማለት ነው። ስለዚህ እኔ እንጃ ዛሬ ያየሁት ቪዲዮ ትንሽ አስደንብሮኛልም አስደንግጦኛል። ለምን ለሀይሚዬ፣ በጣም ነት በጣም ነው የተሰማኝ። እኔ እንጃ ሀይሚ እንደዛ ስትሆን ጥርሱ እጄ ላ አለ ሲል ሀይሚ የሆነችው ሁኔታ እኔ እንጃ በጣም ነው የደነገጠችው። ና ሀይሚን እንደዚህ እንዳስደነገጥካት ብሩኬ አትቀርም ማለት ነው አንተ ውከምኛ። እኛ ሴቶች እኛ ሴቶች ሴቶች ማህበር አድርገን ብሩኬን ፕራንክ እንድታደርገው ማድረግ ነው። ፕራንክ ማድረግ አለብሽ አይሜ፣ ይህን ቪዲዮ ካየሽው ቡራን አደገኛ ፕራንክ እንድሰሪ እንፈልጋለን። ሁለት ቀን ሙሉ አንቺን አዛ አድርጎሻል። ስለዚህ በቃ አደገኛ ፕራንክ ሰርተሽ እንድታሳይን እንፈልጋለን። እሱን እንደዚሁ አሯሩጦ የሚያምጠው ለነገሩ ቤተሰብዬ ሀይሚዬም ብሩኬም ልንገራችሁ እንደዚህ መጥፎ ነገር በስልክ አትነጋገሩ በእናታችሁ ምንም የሚፈጠር አይታወቅም ሳታውቁ ሀሳብ ላይ ሆናችሁ መኪና ውስጥ ልገቡ ትችላላችሁ ስለዚህ ባካችሁ እንደዚህ የሚያስፈራ ብሶ በስልክ እንደዚህ ሁኛለሁ ምናምን ተብሎ የሚነገር ነገር ባሰሩ ጥሩ ይመስለኛል ባለፈው ልጁ በዝናብ ብሩኬን ደውሎ ሲጠራው በጣም ነበር የተናደርኩት የዛኔ ማለት ነው ይሄ ልጅ የሆነ ነገር ቢሆንስ አሁን ሀይሚም ስትመጣ ስልክ ተደውሎ እጅ ተሰብሯል ምናምን ብሎ ስትመጣ ደንግ ግጣን የመጣችው ድንጋጤ ደግሞ ብዙ ነገሮችን ሊያስከትል ይችላል። ቤተሰብ እውነት ብዙ ሰዎች እንደዚህ አሉ። አሁን ለምሳሌ እንደዚህ ደንግጠው የሆን ነገር የሚሆኑ ሰዎች አሉ። ስለዚህ ይሄን በስልክ ባሳ ትናገሩ፣ በቃ ዝም ብለሽ ነው የፈልግሽ ነው ይመረጣል ነው እና በስልክ አስደንጋጭ ነገር ባትናገሩ ጥሩ ነው፣ ለአንተም ለሀይሚዬም ለብሩኬ ማለት ነው። በተረፈ ፕራንኩ ምርጥ ፕራንክ ነው፣ አስተማሪ ፕራንክ ነው። ወድጆ አለው ማንም ቢናገር አይዶንኬ ምንም ነገር አትናገሩት ብሩኬን። በቃ ራስ ለአሟረት ምናምን ብላችኋል፣ ያው ለስራ ብሎ ነው። ምንም ሊደረግ አይቻልም። እንወዳቸዋለን። አሪፍ ነው። እኔ ተመችቶኛል። ትምህርት ያለው ነው። በቃ ትምህርት ሰጥ ሆኗል። እንወዳቸዋለን። በተረፈ ቻው፣ ወዳቸዋለሁ። ላይክ፣ ሰብስክራይብ አድርጉ ፕሊዝ።